ኢላሂ ኢላሂ በዝነትህ ልንቃ፣ ምራኝ መንገዱ ምራኝ መንገዱ፣ እንዳውቅህ አስችለኝ ያዘው ገመድ። አሰላሙ አለይኩም ወራህመቱላህ። ባሮች ሆይ ፈጣሪያችሁን አላህን በማምለክ ውስጥ ደስታችሁን ፈልጉ። አላህን በመለመን ውስጥ ከድህነት ውጡ። አላህን በማሰብ ውስጥ ተስፋችሁን አለምልሙ። በአላህ ሱብሓነሁ ወተዓላ በመመካት ውስጥ ጥንካሬያችሁን አግኙ። ብትቸገሩ እሱም ብቻ እዩ። ብታዝኑ እሱም ብቻ አስቡ። ብትደህዩ የሱን በር ብቻ አንኳኩ። ዛሬ ላይ ፈተናው በዝተዋል። በዘመነ ፈተና፣ በዘመነ ድንጋጤ፣ በዘመነ በሽታ፣ በዘመነ ወረርሽኝ ብዙ አማኞች መስመር ሲስቱ እናያለን። ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸውና ቆይቶባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚህም በዚያም ተመክረው ይህንም ያንንም አዳምጠው ተዋክበው መስመር ይስታሉ። በዚህም የተነሣ ለበሽታቸው ትክክለኛውን መድኃኒት ያጣሉ። አሊያም የተሳሳተ መድኃኒት ወስደው በሽታና መድኃኒቱ ይተላለፋሉ። ያለንባት አገር ዱንያ ትባላለች ትርጉሟም የቅርቢቱ ዓለም ማለት ነው። ይህች ዓለም የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። ዕድሜዋ ረዥም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት። ጉዞአችን ወደፊት እስከሆነ ድረስ ሞትና ቀብርን ጨምሮ የሚመጣው ሁሉ ቅርብ ነው።

ጥቂት እናውጋ! የሰው ልጅ ከእድሜው የመጀመሪያዎቹን አስራ ምናምን ዓመታት ሕፃን ነው። ገና ታዳጊ፣ ነገር ያልገባው፣ ሕይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅም የሚጐዳውን በሥርዓቱ ያለየ፣ ከዐሥራ ስምንት እስከ ሰላሳ አምስት ዓመታት ባሉት ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር ታላቁን የማያከብር መምህሩን የሚዳፈር በገዛ ወላጆቹ ላይ ምላሱን የሚያስረዝም ገመድ የማይዘው ሰንሰለት የማይጥለው ከሱ በስተቀር በዚህች ምድር ላይ ሰው ስለ መኖሩ የሚጠራጠር ቢወድቅ የሚሰበር ቢሞት ሥጋው በአፈር የሚደፈር የማይመስለው ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው፣ አላህ ያዘነለት ሲቀር። ከሰላሳ ስድስት እስከ አርባ አምስት ባለው እድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የእድሜ እርከን ላይ ምራቅ ይወጣል ይበስላል ተብሎ ስለሚታሰብ የዚህችንም ዓለም ባሕሪ በወጉ ይረዳል። በመሆኑ የዕድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሠራል፣ ይጠራል። አንድም ለራሱ አልያም ለልጁ ካልሆነም ለውራሹ እሱም ሌሎች ሰዎች እንደሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ ኑሮውን ለማስተካከል እንዳይወድቅ እግሩን አረቆ ከመሬት ውስጥ ለመትከል ከአርባ ስድስት እስከ ሐምሳ አምስት ባለው የዕድሜ ክልል ውስጥ ደግሞ በአርባዎቹ ዕድሜ ላይ የጀመረው አባዜ ያልተወው የዱንያ ስካር ያለቀቀው ቢጠሩት የማይሰማ ቢነግሩት የማይገባው ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ጥፍት ያደረገችው የለየለት ስካር ውስጥ የገባ በዱንያ የሰከረ ፍቅረ ነዋይ ያልበረደለት ለብር የሚንከለከል እሷኑ የሚያነሳ የሚጥል ባገኘም ቁጥር ጨምሪ እንጂ ብሎ የሚጠይቅ በጅጉ እንደ ተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙም የሚቆርጥለት የማይመስል ነው። ከስልሳ በላይ ሲሆን ደግሞ ከዕድሜው መግፋት ጋር ተያይዘው የሚመጡበትን በሽታዎች የሚታገል ወኔ ያለው ጉልበት የከዳው ምኞት የሞላው ሩጫ ያጠረው ዕቅድ የተረፈው ጤና የናፈቀው መዝለል የሚከጅል መነሳት ያቀተው አሁንማ ዋ እያለ በየደቂቃና በየሰከንዱ በትዝታ ርቆ የሚሄድ ቁጭ ባለበት በሐሳብ የሚቆዝም አይኑ እያየም ሞቱን የሚጠብቅ እስረኛ ሽማግሌ ነው። ዓላማ ያለው ግቡን ያወቀ ወደዚህች ዓለም ለምን እንደመጣ በትክክል የገባው ሲቀር፣ የሰው ልጅ ማለት ባጭሩ ከላይ የተጠቀሰውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ ገባ፣ ታየ ጠፋ ነበረ የለም። አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅም በዱንያ ግርግር ውስጥ የሰጠመና ለሚጠብቀው የአኺራ ጉዞ ያልተዘጋጀ ነው። ካለበት ጥልቅ እንቅልፍ ሳይነቃ ሞት ድንገት ደርሶ ወደማይቀረው ዓለም የሚወስደው ምስኪን ፍጡር ነው።

አልደርስም ብሎ የፈራ በጊዜ ማልዶ ይነሳል። ላይሳካልኝ ይችላል ብሎ የሰጋ የስጋት ምንጭ የሆኑ ቀዳዳዎችን በሙሉ ይደፍናል። ዛሬ ላይ ሆነን የአብዛኞቻችንን ሁኔታ ስናጤን አላህ ስብሓነሁ ወተዓላ ባዘዘን ቦታ ላይ የለንም። ተገቢ የሆነውንም ፍራቻ አላህን ስብሓነሁ ወተዓላ አልፈራንም። ስለ መጪው ዓለም ሕይወታችንም ግድ ያለን አንመስልም። ከፊት ለፊታችን ስላለው ሁኔታ የሰጋን አይመስልም። ለእውነተኛው ሀገራችን ያስቀደምነው መልካም ነገር እዚህ ግባ የማይባል ነው። ሀብትና ልጅ ባገኘን ቁጥር መንፈሳዊ አቅማችን እየተዳከመ ነው። በዕድሜ ከፍ ባለን ቁጥር ኢማናችን ሲወርድ ይታያል። ለመልካም ሥራ ያለን የመነሳሳት ወኔ ሲዳከም ይስተዋላል። ከመስጊድ እንጠፋለን፣ ከሃይማኖታዊ እንቅስቃሴዎች እንርቃለን። ለከርሞ እሠራለሁ ብለን ቃል የገባንለትን ዲናዊ ጉዳይ ሆነ ብለን አልያ ተዘናግተን ከመወጣት እንሰንፋለን። እንሻአላህ ብለን ለቀጠርንለት ጉዳይ ሟች ስንሆን አንታይም። የሰው ልጅ ለዚህች የአምስት እና ስድስት አስርት ዓመታት ዕድሜው ብሎ ዘላለማዊው ቤት ሲያጣ ይገርማል። ምቾት የሞላበትንና ፍጹም የሆነ ድሎትና ጸጋ ያልተለየውን አገር ምንም ባልሆንና ዋጋ በማያወጣ ርካሽ ዓለም ሲለውጥ ይደንቃል። የሰው ልጅ ከቀደሙት መማሩን ትቶ ከፍ ባለ ቁጥር ራሱን መጣሉ ያስደምማል። የሰው ልጅ ለአንድ ነገር የሚሰራው ነገሩ ባሳሰበው መጠን ነው። ስኬቱም የጥረት ልክ ነው። ድሉ የልፋቱ ፍሬ ነው። እድገቱ የቁርጠኝነቱ ውጤት ነው። ካንጀት ካለቀሱ እንባ አይገድም እንዲሉ ስለ አንድ ነገር አብዝቶ የተጨነቀና አውጥቶ ያወረደ ሰው መላ አያጣለትም። አንድን ነገር በእጁ ለማስገባት የተመኘ ሰው አቅሙ የቻለውን ያህል ከሮጠ በአላህ ፍቃድ አንድ ቀን ያሰበውን ማሳካቱ አይቀርም። የሰው ልጅ በጽናት ከተጓዘ፣ ተስፋ ሳይቆርጥም ከተራመደ የአላህ ፍቃድ የታከለበት እንደሆነ መሆን የሚፈልገውን የማይሆንበት ምክንያት የለም። የፈራ ማልዶ ይነሳል። ወድቃለሁ ብሎ የሰጋ በርትቶ ያጠናል። የድህነትን ክፋት የፈራ በርትቶ ይሰራል። በጊዜ ሂደትም ድህነትን ይገላገላል። እውቅናን ማግኘት ዓላማው የሆነ ሰው መግባት፣ መውጣት፣ መቆም፣ መነሳት በአደባባይ መታየት ከፊት ለፊት መገኘት ያዘወትራል። በዚህም ከጊዜያት በኋላ የሐሳቡን ያሳካል፣ የንያውም ይሞላለታል። ለብር የቋመጠ ሰው በእንቅልፍ ልቡ ሲዞር ያድራል፣ በጠዋት ተነስቶ ይሮጣል፣ በቀን አብዝቶ ይደክማል፣ ምሽቱን ገፍቶ ይተኛል፣ ኋላም ሀብት ያገኛል። ለትዳር የተመኛትን ከእጁ ማስገባት የፈለገ ሰው መላዎችን ያውጠነጥናል፣ ዘዴዎችን ይቀይሳል፣ በዚህም በዚያም ይጥራል። ከብዙ ድካምና ልፋት በኋላም የሐሳቡን ያሳካል፣ ምኞቱን ያገኛል። የሰው ልጆች እንዲህ ለዱንያዊ ስኬቶችን እንለፋለን፣ ለዓለማዊ እድገቶችም በብዙ መልኩ ስንጥር እንታያለን። የጥረትን ውጤት የድካምን ፍሬ እናውቃለንና፣ ብዙ የምንደክምላቸው ነገሮች አሉ። ለብር እንደክማለን፣ ለትምህርት እንደክማለን፣ ለእውቅና እንደክማለን፣ ለጥሩ ትዳር እንደክማለን። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል፣ ኑሮአችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን ዕድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጠን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብናት ብንዞርም አንለያት። ወይ ወደ እናት ማህፀን አይመለሱ ነገር፣ አፈር በሆንኩም አይጠቅም። ስለሆነም አሁኑኑ ባጭሩ እንታጠቅ፣ ለአኺራችን በወጉ እንሰነቅ። ብንኰራ መሬት ላንሰምጥ፣ የተራራን ያህል ላንረዝም፣ ምን ነው መንጠባረር መወጠሩ፣ ሞት ላይቀር ነገር ምን ቢኖሩ? ሰው ሁሉ እንዳማረበት ቢኖር፣ ፈገግታውም ባይደበዝዝ፣ ውበቱ ቢዘልቅ ባይረግፍ፣ የሞት ሰከራቱ ወይም ጣሩ ባይኖር ከቀብር መቀስቀሱ ቢቀር በስራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም፣ የተሰጠን ጊዜ አልቋልና ሰዓት፣ ደቂቃም፣ ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደገና ይታይለት አይባልም። ዱኒያ ላይ ኮርሱ ወይም ልምምዱ ያልቃል፣ አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ፣ ለአኺራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምጥ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። ግድ የለም በጊዜያዊዋ ዓለም ጥቅሞች አንታለን። የሚጠብቀንን አናውቅም። ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳብር፣ በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ